ሰላም ሰላም፣ ጤና ይስጥልን ውዴ ጋት ሚዲያ ቤተሰቦች፣ እንደያላችሁበት ሀገር ሰዓት አቆጣጠር እንደምናላችሁ እንደምንቆያችሁ። ጥቅምት አንድ ሁለተኛ ወር ማለት ነው፣ ጥቅምት አንድ 2018 በኢትዮጵያ ዘመን አቆጣጠር፣ ኦክቶበር 11 2025 በግሪጎሪያን ካሌንደር፣ የጋት ውሎ የቅዳሜ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ ስደግፉ ከምንም በላይ አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ። እንግዲህ እንደምታስታውሱት በጎዴ የመጀመሪያው ዙር የጋዝ ማምረቻ ላውንች ሲደረግ ሲመረቅ፣ ሁለተኛው ዙር ማስፋፊያ በተጀመረበት፣ እንዲሁም በዕለቱ የኢትዮጵያ የአፈር ማዳበሪያ ፋብሪካ ግንባታ መሰረት በተጣለበት መሰረት መጣል አይደለም በነገራችን ላይ ኤግዛክት ስራው በተጀመረበት ቀን ክቡር ጠቅላይ ሚኒስትሩ አንድ መልእክት አስተላልፈው ነበር። በመልእክታቸውም በተፈጥሮ ጋዝ የሚሰሩ ማናቸውም አይነት የደረቅና የፈሳሽ እንዲሁም የሕዝብ ትራንስፖርት የሕዝብ ማመላለሻ ተሽከርካሪዎች ከቀረጥ ነፃ ወደ ሀገር እንዲገቡ በነዳጅ በቤንዚን ወይም በፈሳሽ ነዳጅ የሚሰሩ ደግሞ ወደ ሀገር ውስጥ እንዳይገቡ ትዕዛዝ ማስተላለፋቸው ይታወቃል። እሱን ተከትሎ እንግዲህ በትናንትናው ዕለት የገንዘብ ሚኒስትር ለጉምሩክ ኮሚሽን ደብዳቤ ጽፏል። በ31/2/2018 ትናንት ማለት ነው። ለጉምሩክ ኮሚሽን ብሎ ሀገራችን ኢትዮጵያ ከፍተኛ መጠን ያለው የተፈጥሮ ጋዝ ክምችት ባለቤት መሆኗ ቢታወቅም ለዘመናት የዚህ የተፈጥሮ ሀብት ተጠቃሚ ሳትሆን ቆይታለች። ይህን ሁኔታ ለመለወጥ መንግስት ሲያደርግ የቆየው ለአስጨራሽ ጥረት ተሳክቶ በቅርቡ በካሉባ አካባቢ የሚገኘውን የተፈጥሮ ጋዝ ጥቅም ላይ መዋል የሚያስችል ኢንዱስትሪ ተመርቆ የተፈጥሮ ጋዝ የማምረት ስራ በይፋ ተጀምረዋል። ይህን ምርት ለሀገር ውስጥ ገበያ በማቅረብ ቤንዚን እና ናፍታ የሚጠቀሙ ተሽከርካሪዎችን የተፈጥሮ ጋዝ በሚጠቀሙ ተሽከርካሪዎች መተካት አስፈላጊ ነው። የተፈጥሮ ጋዝ የሚያመነጨው በካይ አየር እጅግ በጣም ዝቅተኛ የሆነ ለተለያየ ኃይል ምንጭ አገልግሎት ሊውል የሚችል በኃይል አጠቃቀም ረገድ ውጤታማነት ያለው ከመሆኑም በላይ በሀገራችን የሚመረት በመሆኑ ለነዳጅ ግዥ የምናወጣውን የውጭ ምንዛሪ የሚያስቀር በመሆኑ መንግስት የተፈጥሮ ጋዝ አጠቃቀምን ለማበረታታት ወስኗል። በዚህ መሰረት ይህ መመሪያ ከወጣበት ቀን ጀምሮ ሙሉ በሙሉ በተፈጥሮ ጋዝ የሚሰሩ ማናቸውም አይነት የደረቅና የፈሳሽ ጭነት ተሽከርካሪዎች እና የህዝብ ማመላለሻ ተሽከርካሪዎች ከጉምሩክ ቀረጽ ነጻ ሆነው ወደ ሀገር እንዲገቡ መፈቀዱን እንገልጻለን። ስለዚህ በትራንስፖርትና ሎጂስቲክስ ሚኒስቴር በተወሰነው መሰረት ይህ መመሪያ ከወጣበት ቀን በፊት በትራንስፖርትና ሎጅስቲክስ ሚኒስቴርና በሌሎች ተቋማት ወደ ሀገር እንዲገቡ ከተፈቀደላቸውና በስድስት ወር ጊዜ ውስጥ ወደ ሀገር ከሚገቡት በስተቀር በቤንዚን እና ናፍታ የሚሰሩ የጭነትና የህዝብ ማመለሻ ተሽከርካሪዎች ወደ ሀገር እንዳይገቡ ጥብቅ ቁጥጥር እንዲደረግ እናሳስባለን ይላል። ይሄ አንድ በጣም መልካም ነገር ነው። እንደምታውቁት እንግዲህ ኢትዮጵያ ከፍተኛ የሆነ የውጭ ምንዛሬ ከምታወጣባቸው አንዱ ይሄ የፈሳሽ ነዳጅ ነው። ናፍጣና ቤንዚን የአፈር ማዳበሪያ ነው። ሌሎች ደግሞ የመድኃኒቶች አሉ። ስንዴ ነበረ። የከሰል ድንጋይ፣ አጨርቅ አጨርቅ፣ አልባሳት፣ ኤሌክትሮኒክስ እነኝ እያሉ ከዛ ባለፈ በናፍጣና በቤንዚን የሚሰሩ የተነዱ ሌላ ሀገር ላይ አገልግሎት የዋሉ መኪኖች ይመጣሉ። ኦፍኮርስ እሱን በአመተ ምህረት ሞዴሉ ሞተሩ በተሰራበት አመተ ምህረት መገደብ የሚቻልበት ቢኖርም ሶ እነኚህ አሮጌ መኪኖች ኢትዮጵያ ውስጥ የሚሰሩበት እድል ነበረ። ከዛ ባለፈ ደግሞ ለብክለት ብክለቱ እንኳን ግድ የለም ብንል ግድ የለም የሚባል ነገር የለም። ግን ከፍተኛ ውጭ ምንዛሬ ይገኝ ነበር አንዳንዶቹ ጋዝ ኦፍኮርስ እንዲሁ ስራ ካላጣም በቀር ጋዝ አልተመረተም፣ ውሸት ነው። የጋዝ ትራኮች የታዩትም እንዲሁ ለይስሙላ ነው። የሚውሉ ሰዎች ነበሩ። እንግዲህ እነሱ የሚሰጡትን ምላሽ የምናየው ነው የሚሆነው። ኦፍኮርስ ግን ትልቁ ነገር ወደ ሪአክቲቭ ሪአክቲቭ የሆነው የሚዲያ አፕሮች ሳይሆን የሚጠቅመው ይሄ ነው። እጅግ እጅግ በጣም ወሳኝ ነገር ነው። በዚህ መሰረት ተግባራዊ ማድረግ ነው የሚያስፈልገው ማለት ነው። ሶ መኪና እነኚህ የህዝብ የጭነት ደረቅና የፈሳሽ ጭነት ከባድ መኪኖች ከዚህ በኋላ በጋዝ በጣም በነገራችን ላይ በጣም ከፍተኛ የሆነ የውጭ ምንዛሬ ቁጠባን ብቻም ሳይሆን በተጠቃሚዎች ዘንድ በተሽከርካሪ ባለንብረቶች ዘንድም ወጪን የሚቆጥብ ነው። ረዥም ጊዜ አንዴ ከተሞላ ረዥም ጊዜ ማገልገል እንደሚችል ነው መረጃዎች እየወጡ ያሉት። እሱን እንግዲህ አብረን የምናይ ነው የሚሆነው። ሌላው እንግዲህ በጣም ወሳኝ የሆነ ውሳኔ የተወስኗል። ኦፍኮርስ መረጃዎችን ለመሰብሰብ በመዘገየቴ እንጂ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ አቶ አሸተ ደምለው እንዲሁም ምክትል አስተዳዳሪ እና የጸጥታ የጸጥታ እና አስተዳደር ጉዳዮች ኃላፊው ኮሎኔል ደመቀ ዘውዱ በወልቃይት ጠገዴ ሰቲት ሑመራ የሚኖሩ ይኖሩ የነበሩ በስጋትም ይሁን በተለያየ ምክንያት ቤታቸውን ቀያቸውን ለቀው የሄዱ የትግራይ ተወላጆች እንዲመጡ እንዲመጡም ብቻም ሳይሆን አስፈላጊውን ድጋፍ እንደሚደረግላቸው ገልጸዋል። ይሄ መቼም እናንተ ምስክርናችሁ ከምንም በላይ በተደጋጋሚ ኢትዮጵያዊ ኢትዮጵያ ውስጥ መፈናቀል የለበትም ስንል ለነበረው አንድ በጣም ወሳኝ ነገር ነው። ሁለተኛ የግዛት ወይ ኔኔ የማስተዳደረው ይሄ ግዛት የኔ ይገባኛል የባለቤትነት ጉዳይ የመዋቅር ጉዳይ እነኚህ በሁለተኛ የሚመጡ ናቸው። ሁለተኛ ሶስተኛ ናቸው። የመጀመሪያውና ቀዳሚው በፕሪቶሪያ ስምምነት ማጽኖት የተሰጠው የሰብአዊነት ጉዳይ ነው። የሂውማኒታሪያን የሰብአዊ ጉዳይ ሰው ይመለሱ። የወሰን፣ የማንነት የአስተዳደር ቀበሌን ን የምመራው ወረዳን በጀት በእኔ አርስት በኩል ነው ማለፍ ያለበት፣ እነዚህ በሙሉ አስተዳደራዊ መዋቅራዊ ጉዳዮች ዜጎች የትግራይ ተወላጆችም በአካባቢው በቀየው ሲኖሩ ነው። እንግዲህ በዚህ ረገድ የፕሪቶሪያ ስምምነት አባል ተደራዳሪ የነበሩት እንዲሁም በአቶ ጌታቸው ረዳ ጊዜያዊ አስተዳደር ፕሬዚዳንት በነበሩበት ጊዜ አሁን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ማለት ነው። በእርሳቸው የእርሳቸው የጊዜያዊ አስተዳደሩ አማካሪ የነበሩት አንድ አቶ አሰፋ ብርሃ ማለት ነው ከቢቢሲ ትግረኛ ጋር ቆይታ አድርገው ነበር። ፕሊስ ብታዳምጡት። የትግራይ ጊዜያዊ አስተዳደር በአቶ ጌታቸው ረዳ የአቶ ጌታቸው ረዳ የነ ጻድቃን ራሳቸው አቶ አሰፋ አብርሃም ያሉበት እነ ፕሮፌሰር ክንድዬ ያሉበት ይሄ በህወሓት መካከል አንደኛው ክንፍ የተሰነጠቀበት የተቆረጠበትን ምክንያት በደንብ ግንዛቤ ለመጨበጥ ይረዳል። ቢቢሲ ትግረኛ በዘጠኝ ኦክቶበር ዘጠኝ ማለት ነው ከሁለት ቀን በፊት ቢቢሲ አማርኛ ላይም የትግረኛው ተተርጉሞ ተላልፏል እና በዛ ህዝብን ተፈናቃዮችን ለመመለስ ከፌዴራል መንግስት ጋር ስምምነት ውስጥ እንደነበሩ ያው በወቅቱ እኛም አቅርበነዋል በተለያዩ ሚዲያዎችም ቀርቧል ህዝቡን መመለስ እንዳለበት ያንን የሚረዳ ብሔራዊ ኮሚቴ ቴክኒካል ኮሚቴ እንደተቋቋመ ብሔራዊ ኮሚቴውን ከመከላከያ ከፌዴራል ፖሊስ ከጸጥታና ደህንነት ያሉበት ከዛ ደግሞ ቀጥታ ምክትል ጠቅላይ ሚኒስትሩ የሚሰበስቡት እያንዳንዱ ጉዳይ የሚያዩት ነው። ግን ጠቅላይ ሚኒስትሩ የሚያስተባብሩት የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪም አባል የነበሩበት ማለት ነው። ሁለተኛው ደግሞ ቴክኒካል ኮሚቴ የሚባለው የትግራይ ክልል፣ የአፋር ክልል፣ የአማራ ክልል እንዲሁም ደግሞ እነዚህ ረድኤት እርዳታ የሚያስተባብሩት በፋይናንስ የሚደግፈው ደግሞ ዩኤን ኤጀንሲ በዋነኝነት ዩናይትድ ኔሽን ሃይር ኮሚሽን ፎር ሪፊጅ። እነዚህ ከተስማሙ በኋላ ወደ ተግባር ተገብቶ ጠለምት የነበሩ ተፈናቃዮች ወደ ጠለምት የተመለሱበት፣ ከራያ የተፈናቀሉ ወደዛ ከተመለሱ በኋላ መሀል ላይ በውይይት ላይ የሆኑ ሰዎች ይህን ጉዳይ ህወሓት ያውቀዋል ወይ? ህወሓት ወስኗል ወይ ሲባል የለም ከተባለ በኋላ እንግዲህ ለህወሓት ለእነ ደብረ ጽዮን ሲቀርብ እነዚህ ተፈናቃዮች ከተመለሱ ተፈናቃዮች ሆስቴጆች ናቸው መያዣ ናቸው ዛሬ ሽሬ ላይ አለ ምናምን የሚባሉ ተፈናቃዮች ሪሊ የመጀመሪያዎቹ እንዳሉ ነው ወይ የሆነ ቁጥራቸው አይበታተንም ወይ ተፈናቃይ ወደ ቀዩ መመለስ የለበትም ወይ የሚለው ሌላ ጉዳይ ነው ለምሳሌ አቶ አሰፋ ብርሃ አስር ፐርሰንት ገደማ የሚሆኑት ተፈናቃዮች እኮ ተበታትነዋል ይላል ሆፕፉሊ መረጃ በመረጃ መሰረት አድርገው ነው የሚናገሩ በሚል ነው ቁጥሩን ሳይት ያደረጉት ሰው እነዚህ ተፈናቃዮች ራያ ላይ ተመልሰዋል፣ ጠለምት ላይ ተመልሰዋል። ነገር ግን ለቀጣይ የጦርነት አባዜ ለጦርነትም በስልጣን ላይ ለመቆየትም እንደ አንድ የመታገያ እንደ አንድ የቀጣይ የጦርነት ካርድ ለመምዘዝ ምን የሚል ነገር ይዘው ተነሱ? የለም ተፈናቃዮች የሚመለሱት ሚሊሻ ፖሊስ፣ አስተዳደር መዋቅሩን ኤቭሪቲንግ ወደ ቀደመ ግዛቱ መመለሱ ከተረጋገጠ በኋላ መዋቅራችንን እንዲዘን ነው እንጂ የምንገባ ተፈናቃዮች ከሄዱ በኋላ የቀበሌ በዛው በኗሪ በር ስለሚተዋወቅ የቀበሌ የወረዳ እስከ መጨረሻ እስከ ዞን ድረስ በጋራ ያሉበትን አስተዳደራዊ መዋቅር አያዋቅሩም። ይህንን ብለው አፈረሱት። ዛሬ እነኚህ ተፈናቃዮች ከወልቃይት ጠገዴ ሰቲት ሑመራ፣ ኢብን አብርሃጅራን ዳንሻን ጨምሮ ያለው በሙሉ መያዣዎች ናቸው የፖለቲካ ኢንስትሩመንት ናቸው መነገጃዎች ናቸው እንጂ እነዚህ ተፈናቃዮች ቤቱን ያውቀዋል አንድ ተፈናቃይ ወል በወቅቱ በዛ በጦርነት ወቅት ስጋትም የተለያየ ነገር ሊኖር ይችላል አሁን ቢመለስ የደህንነት ማስተማመኛ ዋስትና ከተሰጡ ድጋፍ ከተደረገለት እና ተረጋግቶ መኖር ከጀመረ ህወሓት የሚመዘው ካርድ የለምና በዚህ ረገድ የግዛት አስተዳደር በኋላ ይመጣል መጀመሪያ ተፈናቃዮች ይመለሱ ህዝብ ይመለስ ከዛ ደግሞ ህዝቡ ሲመለስ ነው ወልቃይት ጠገዴ ሰቲት ሁመራ ወደ ትግራይ ሊመለስ የሚችለው ጥያቄም ካለ ምክንያቱም በአማራ ክልል በኩልም ጥያቄ አለ ተመሳሳይ ግዛትን ማረጋገጥ ይመጣል ሲባል ህወሓት የለም ግዛት አረጋግጠን አስተዳደር እና መዋቅር ዘርግተን ከዛ በኋላ ነው ህዝቡን የምንመልስ በሚል መያዣ እንደሆነ ነው ያስቀመጡት በዚህ ረገድ የወልቃይት አስተዳዳሪዎች አስተዳዳሪውን አቶ አሸተ ደምለው እንዲሁም ኮሎኔል ደመቀ ዘውዱ የሰጡት እጅግ እጅግ እጅግ ሊበረታታ ሊደገፍ የሚገባው ነው ከፖለቲካል ሚሴጅ ባለፈ ተፈናቃዮች በላባቸው በጥረታቸው በድካማቸው በወዛቸው ያፈሩትን ሀብት የወደመ ካለ የተጎዳ ካለ እሱን በመካስ በማቋቋም ። uh, ወደ ቀያቸው እንዲመለሱ ማድረግ ያስፈልጋል። ለጥቂት ሃያ ሰላሳ ለማይሞሉ ጥቂት የስልጣን ጥመኞች ተብሎ ህዝብ መንገላታት የለበትም። ምናልባት በዚህ ላይ አቶ አሰፋ ብርሃ ኢትዮጵያና ኤርትራ ወደ ጦርነት ሊገቡ ይችላሉ፣ በዚህ ከፍተኛ ሽኩቻ አለ፣ በዚህ ረገድ ምንድን ነው የእርሶ አረዳድ ተብሎ በተጠይቁበት ወቅት የለም ኢትዮጵያና ኤርትራ ወደ ጦርነት ሊያመሩ ሊገቡ ይችላሉ የሚለውን ነገር ብዙ አልስማማበትም። በእኔ ግንዛቤ፣ በእኔ መረዳት ይላሉ። የጅዳ የጅዳ አግሪመንት ወይንም ይሄ የጅዳ ስምምነት ማለት ነው፣ ኢትዮጵያ ለምታነሳው እርሳቸው ጠቅላይ ሚኒስትሩን ነው የሚጠቅሱት ዶክተር አብይ ለሚያነሱት የወደብና ሌሎች ጉዳዮች በር የከፈተ ነው ይሄ በሆነበት ምክንያት ወይም ይሄ መሬት ላይ ያለው ነባራዊ ሁኔታ ይሄ ባለበት ሁኔታ ወደ ጦርነት የሚያስገባ ነገር የለም ብለው የጠቀሱት አለ። እኔም በተደጋጋሚ የጅዳ ዲክላሬሽን፣ እንደምታውቁት እንግዲህ ሁለት ዲክላሬሽን ወይም ሁለት ስምምነት ተፈራርመዋል፣ ኢትዮጵያና ኤርትራ። ሁለቱም በዓለም አቀፍ ማህበረሰብ ፊት ተቀባይነት ያላቸው ናቸው። የመጀመሪያው የአስመራ ዲክላሬሽን ማለት ነው። ጁላይ ናይን ቲኒ ኤን የተፈረመው አስመራ የተፈረመው ነው። ሁለተኛው ደግሞ ጅዳ ላይ ሳውዲ አረቢያ፣ ኪንግደም ኦፍ ሳውዲ አረቢያ ሴፕተምበር 16 ቲኒ ኤን የተፈረመው ስምምነት ነው። ይህ ስምምነት በአጠቃላይ ወደ ሰባት አንቀጽ አሉት፣ እንግዲህ ሰባት አንቀጽ አለው። አንቀጽ አንድ ምንድን ነው የሚለው በሁለቱ ሀገራት የነበረው ጦርነት የጦርነት ስሜት እንዲሁም የጦርነት መንፈስ ዘ ስቴት ኦፍ ዋር ቢቲን ዘቱ ካንትሪስ ሀዝ ኢንድድ ኒው ኤራ ኦፍ ፒስ ሰላም፣ ፍሬንድሽፕ ወይንም ጎረቤትነት፣ መልካም ጉርብትና፣ ወዳጅነት ንድ ኮምፕሬንሲቭ ኮፕሬሽን አዝ ስታርት አጠቃላይ ትብብር ስምምነት ሰፍኗል ነው የሚለው። ሁለተኛው ሁለቱ ጎረቤት ሀገራት ወይም ሁለቱ ሀገራት ዘቱ ካንትሪስ ዊል ፕሮሞት ኮምፕሬሲቭ ኮፕሬሽን አጠቃላይ የሆነ በፖለቲካ፣ በደህንነት፣ በመከላከያ፣ በንግድ፣ በኢንቨስትመንት፣ በባህልና በማህበራዊ ጉዳዮች ዙሪያ ላይ ጠቅላላ በአጠቃላይ በመልካም ስምምነት በመልካም በጉርብትና ስሜት ለመስራት ተስማምተዋል ይላል። ሶስተኛና ኢትዮጵያ የነበራትን ጥያቄ ወደብን በተመለከተ አንቀጽ ሶስት ያብራራል። ምን ብሎ ዘቱ ካንትሪስ ዊል ዲቨለፕ ጆይንት ኢንቨስትመንት ፕሮጀክት የጋራ የኢንቨስትመንት ፕሮጀክት ያለማሉ ይላል ኢንክሉዲንግ ዘ ኤስታብሊሽመንት ኦፍ ጆይንት ስፔሻል ኢኮኖሚክ ዞን ሌላ አይደለም የጆይንት ስፔሻል ኢኮኖሚክ ዞን ማለት የጋራ ልዩ የኢኮኖሚ ዞን ያቋቁማል ነው ያ እንዴት ነው ፍሪትሬድ ዞን ነው ወይም ሆነው ስፔሻል ኢኮኖሚክ ዞን ውስጥ ምንድን ነው የሚሰራው ድርሻቸው ምን ይመስላል? ሁለቱ ሀገራት ይህን መሰረት ተደርጎ ክሬኖች እንግዲህ አሰብ ወደብ ላይ በኢትዮጵያ መንግስት በዶክተር አብይ ጥያቄ አቅራቢነት ክሬኖች ከጣሊያንም ከዩናይትድ አረብ ኤምሬትም እንዲመጡ ለመጀመሪያ ጊዜ ትልቅ መርከብ እንዲያርፍ የሆነበት ሁኔታን የምታስታውሱት ነው። መቀሌ የምትል መርከብ አሰብ ላይ የኢትዮጵያ እቃ ጫኝ ወደዛ ያረፈችበት ሁኔታ። ሌላው እንግዲህ አንቀጻራት ዘቱ ካንትሪስ ሻል ኢምፕሊመንት ኤርትራ ኢትዮጵያ ቦርደር ኮሚሽን ሁለቱን የኢትዮ ኤርትራ ቦርደር ኮሚሽን ወደ መሬት እንዲተገበር ያደርጋሉ። ከኤርትራ ወደ ኢትዮጵያ መጣለ ማለት ከኤርትራ ወደ ኢትዮጵያ ስላቸው የኤርትራ ግዛት የነበረ ግን የድንበር ኮሚሽኑ የኢትዮጵያ ያደርገው የኢትዮጵያ ነበረ፣ ልክ ባድሜን ጨምሮ የግጭቱ ምክንያት የጦርነቱ ምክንያት የሆነው ባድሜ ይገባኛል፣ ግን ጦርነት ተደረገ መጨረሻ ባድሜ የተመለሰልን ተብሎ እንግዲህ መቼስ በእድሜ የደርሰንበታል ያልደረሳችሁ ካላችሁ አይረን ነው። በድሜ ተፈረደችልን ተብሎ ሰልፍ ሁሉ የተወጣበት ያኔ አስረኛ ክፍል ተማሪ ነበርኩ ሰልፍ ወጣ ነው። ነገር ግን መጨረሻ የሆነው የሚታወቅ ነው። ዝሮ ዝሮ የድንበር ኮሚሽኑን ውሳኔ ይተገብራሉ ይላል። አንቀጽ አምስት ዘ ቱ ካንትሪስ ዊል ፕሮሞት ሪጂናል ኤንድ ግሎባል ፒስ ሴኪዩሪቲ ኮፕሬሽን ቀጠናዊ ዓለም አቀፋዊ በሰላም ደህንነትና አጠቃላይ ትብብር ላይ ይሰማራሉ። አንቀጽ ስድስት በጋራ ሽብርተኝነትን፣ የህገወጥ የሰዎች ዝውውርን፣ የህገወጥ አደንዛዥ የጦር መሳሪያ ንግድን ይከላከላሉ። አንቀጽ ሰባት ደግሞ ሁለቱን ስምምነቱን መፈጸሙን የሚከታተል ከዛም ባለፈ በጉርብትና መንፈስ ሁለቱ ሀገራት ወደ ላቀ ትብብር ወደ ላቀ ኢኮኖሚያዊ ተጠቃሚነት የዜጎቻቸውን የህዝቦቻቸውን ተጠቃሚነት በሁለንተናዊ መልኩ ለማሳደግ እንዲረዳቸው የሃይ ሌቭል ጆይንት ኮሚቴ እንዲሁም ሰብ ኮሚቴ ያቋቁማሉ ይላል። ይህንም ሴፕተምበር 162018 የተፈረመው አስቀድሞ ጁላይ 9 2018 የተፈረመውንም ስምምነት ኢንዶርስ እንደሚያደርገው ይገልጻል። ይህን መሰረት አድርጎ ይህ ዓለም አቀፍ ቅቡልነት ያለውን ስምምነት መሰረት አድርጎ ነው እንግዲህ ኤርትራ ላይ ተጥለው የነበሩ የተለያዩ ማዕቀቦች የተነሱት ኤርትራ ከዓለም የፖለቲካል ኢኮኖሚ ከዲፕሎማሲ ተገድላ ከነበረችበት ከዛ እንድትወጣ ያደረጋት ስምምነት ነው። ሁለቱም መሪዎች ዶክተር አብይም ፕሬዚዳንት ሳያስ አፈወርቂም የኒሻን የተሸለሙበት የምታስታውሱት ነው። ነገር ግን ወደ ተግባር ይገባ ሲባል ጆይንት ኮሚቴ ይቋቋም፣ ሰብስ ኮሚቴዎች ተቋቁመው ወደ ስፔሻል ኢኮኖሚክ ዞን እናቋቁም ሲባል ወደ ኋላ እግር መጎተት መጣ። በኋላ ፕሪቶሪያ ስምምነት ሲፈረም ደግሞ ኒው ባላንስ መጣ። ኒው ባላንስ ኦፍ ፓወር፣ ህወሓት መጥፋት አለበት፣ ከፖለቲካ መዝገብ መሰረዝ አለበት፣ ሙሉ ለሙሉ መጠረግ አለበት ይል ነበር። ማን? ሻዕቢያ። በተመሳሳይ የሻዕቢያ ተላላኪ እንደሆኑ ያኩራፊው ነገ አሁንም ህግ ቢመጣ ተጠያቂነት ቢሰፍ እንጠየቃለን ብለው ራሳቸውን ፋኖ ብለው ይደራጁ የነበሩት ለመደራጀታችን ዋነኛው ምክንያት ይሉ ነበር። በተደጋጋሚ ቅቡልነት ያለው የሚመስል ነገር ያነሱ ነበር። በደንብ ቀርቦ በደንብ ለመረመረ፣ በደንብ ላጠና ብቻ ነበር የሚገለጠው። በወቅቱ የለም የወልቃይት ጠገዴ ሰቲት ሑመራ ጉዳይ ባልተፈታበት፣ የራያ ጉዳይ ባልተፈታበት በህዝባችን ላይ ግፍ የፈጸመው ጭፍጨፋ የፈጸመው ህወሓት ዳግም እንዲደራጅና ትጥቅ እንዲፈታ አልተደረገም። በፖለቲካዊ እርቅ ስበብ ህወሓት እንደገና እንዲለመልም እንዲያድግ ተደርጓል። በዚህ ምክንያት ወደ ትጥቅ ገብተናል ያሉት የሻቢያ ተለላኪዎች ካኮረፈው ሻቢያ ጋር አንድ ግንባር ፈጠሩ። አሁን ደግሞ ልክ መጥፋት አለበት እሱ ሳይጠፋ ወደ ቀጣይ ስራዎች አንገባም ሲል የነበረው ሻቢያ አንድ ግንባር መስርቶ ፋኖ፣ ሸኔ፣ ህወሓት፣ ሻቢያ፣ ሱዳን፣ ወታደራዊ መንግስቱ በተደራጅነት በግብፅ፣ እነዚህ ሆነው ኢትዮጵያን ለማተራመስ ከመቼውም ጊዜ በላይ አንድ ግንባር ፈጥረው እየተንቀሳቀሱ ያለበት ሁኔታ ነው ያለው። ይሳካላቸዋል፣ እሱ ሌላ ጉዳይ ነው። ምክንያቱም ባዳ ኢትዮጵያን ደጋግሞ ፈትኗታል። ባንዳ የባዳን ርዕዮተ ዓለም የባዳን ቋጠሮ እየተሸከመ በሚወረወርለት ሳንቲም ኢትዮጵያን ሲያደማ ነው የኖረው። አዲስ ነገር የለም። አዲሱ ነገር ማደናገሩ ነው። ዛሬ አዲሱ ነገር በኢትዮጵያዊነት ሲምሉ ሲገዘቱ የነበሩ መንደርተኞች ወደፊት መምጣታቸው አዲሱ ነገር ዛሬ ወንድ አባቶቻቸው ልጆች ናቸው ከሻቢያ ጋራ ከወያኔ ጋር ከህወሓት ጋር ከሰሩ የሚል ፖለቲከኛ ነን የሚሉ ባንዳዎች በአደባባይ ቆመው መመስከራቸው ካልሆነ በቀር የተለየ ነገር የለውም የኢትዮጵያ ህዝብ ሁሉንም ያህል ሁሉንም የሚሰማበት ሁኔታ ነው ያለው ሰው ህወሓት እነዚህ ተፈናቃዮች የሚመለሱ ከሆነ የፖለቲካል ሊቨሬጁ መደራደሪያው እንደሚከስር ስለተረዳ ጦርነት ለመክፈት ዳርዳር እያለ ነው ሌሎች ቫሪያብሎችም አሉ። በዚህ ረገድ ይሳካለታሉ የሚለውን አብረን ነው የምናየው። ዝሮ ዝሮ የአሰብ ወደብና የጅዳ ስምምነት ኢትዮጵያ ለምታነሳው በአሰብ ወደብ ላይ በቀይ ባህር ላይ ያላት ጥያቄ የጅዳ ስምምነት ፓርቲ ፓርስ የጅዳ ስምምነት አንድ አካል ነው። ይህንን ማስፈጸም ነው የሚጠበቅበት። ይሄ የጅዳ ስምምነትን ጥሶ ምክንያቱም ከጅዳ ስምምነት የኢትዮ ኤርትራ ቦርደር ኮሚሽን እንቀበላለን የሚላለ በጋራ ስሜት እንሰራለን የሚላለ። ይሄ የጅዳ ስምነት ከተጣሰ ቀጣዩ የሚሆነው የኢትዮ ኤርትራ ቦርደር ኮሚሽንንም አናቅም? ን ሪ ምንድን ነው ሪኮግኔሽኑንም ሪጀክት ማድረግ የሚዘል ሌሎች ጉዳዮች አሉ ማለት ነው። ሌሎች የኢትዮጵያ በኢትዮጵያ በኩል የመጫዋቻ ካድሮች ሰፊ ይኖራሉ ማለት ነው። ሌላው እንግዲህ ምናልባት ዶናልድ ትራምፕ ነገ ወደ ካይሮ ግብጽ እንደሚመጣ ይጠበቃል። ሰኞ እስራኤል በመግባት ኬኔስቱን ወይንም ፓርላማው ላይ ንግግር እንደሚያደርግ ይጠበቃል። የአሜሪካ ጦር በተለይ የመካከለኛው ምስራቅ ኮማንድ፣ ሴንትራል ኮማንድ ሴንትኮም እስራኤል ውስጥ በእስራኤል ግዛት ሰፍሮ የተኩስ አቁም ስምምነቱን እየተቆጣጠረ ነው የሚገኘው። የሰብአዊ ድጋፎችን እያስተባበረ ነው። ዛሬ ጠዋት ጀምሮ ስራ ገብቷል። ሚዲያዎች የሚያሳዩት እሱን ነው። በተመሳሳይ የቱርክ ወታደሮች የቱርክ መከላከያ ወይም ጦር ሰራዊት ጋዛ ውስጥ በመስፈር ሰላም የተኩስ አቁም ስምምነቱን አፈጻጸም ለመከታተል ዝግጁ መሆኑን ጠቅሷል። አይ ቲንክ የሚሳካ አይመስለኝም። ዴይሊ ሰባህ ትናንት ኦክቶበር ቴን ትዌንቲ ትዌንቲ ፋይቭ እንደዘገበው ዝግጁ ነን የቱርክ መከላከያ ዓለም አቀፍ እውቅና ያለው ብቃት ያለው ነው። ይህንን ልምዳችንን ጋዛ ውስጥ በመስፈር የምንተገብር ይሆናል የሚላለ ደፍነት። የሚሳካ አይመስለኝም። ምክንያቱም ራሱ አሜሪካ ምንድን ነው ያለው? የአሜሪካ ሰራዊት ጋዛ አይሰፍርም፣ እስራኤል ውስጥ ሆኖ ነው የሚከታተለው። የሚላል ሰው የቱርክ ሰራዊት የት ነው የሚመጣው? ጋዛ የሚገባ ከሆነ ከስምምነት መንፈስ ውጭ ነው የሚሆነው። የሚሳካ አይመስለኝም። ዞሮ ዞሮ ሰኞ ሀያ በህይወት ያሉ ሀያ ስምንት አስክሬን ናቸው በጥቅሉ አርባ ስምንት እስራኤላውያን እንደሚለቀቁ ሀማስ እንደሚለቅ፣ በምትኩ ሁለት ሺህ የፍልስጤም እስረኞች እንደሚፈቱ ነው እየተጠበቀ ያለው። እንግዲህ ይሄ የመካከለኛው ምስራቅ ሰላም መስፈንም ሌላ አሁንም ተመሳሳይ ኒው ባላንስ ኦፍ ፓወር እንደሚያመጣ ይጠበቃል። ይህንን በደንብ መገምገም ይህንን በደንብ ተጨማሪ ዶክመንቶችን እያነበብን በጋራ ከዚህ ወዴት እንዴት የሚለውን የምንወያይበት ይሆናል። አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ እጅግ የከበረ ምስጋና ይድረሳችሁ። ኢትዮጵያ በክብር ለዘላለም ትኖር። በጋ ዕለታዊ ምሽት ወደ እናንተ ደርሳለሁ። ቴንክዩ